ከዛ አንበሳልጅ ነኝ በዛ ሳትና ምንም አያምርም። ምን ዜሮ ነው፣ ከተቋላችሁ ዜሮ ማለት ነው። እግዚአብሔርን እምላችሁ መጀመሪያ ሲተሰድቦ፣ ከዛ በኋላ አንበሳልጅ የሚባል ነገር የለም። ንጌታ ምንድን ነው? አንበሳልጅ ነኝ ማርያም። ሲጀመር እነሱን ቁጭ ብሎ የሚሰማ ሰው ነው ሞኝ። እንዴት ነው ግን እኔ ይዘጉኛል። ማርያም ጋር አትሂዱ፣ እነሱ ጋር አትሂዱ፣ አትስሙ

ስድብ ቤታችሁ፣ የኔ ፍቅሮች ማለት ነው። ቤታችሁ ላይ ስድብ አታስገቡ። እነሱ የሚስድቡት ስድብ እኮ እናትና አባት ያሳደጉት በውሃ እንደመጡ ነው የሚስድቡት። የምር ነው ሰው በወንዝ የመጣ ነው እንደዛ የሚሳደበው ሰውን ልጅን፣ እንዴት እንደዛ እግዚአብሔር

ሰላም ወይ? ምን ሆነሽ ነው አንቺ? እኔ እኔ ልጅ እንቺ እኔ ችግሩ ማሪ አልታይሽም። አጠርኩ መሰለኝ። ዳና እኮ ጫማ ገዛለሁ አሁን እኔ

ይለቃቀሰች ነው የሚተፈራያ እዚህ ግን ማታ በእኛ ላይ በእናታችሁ ላይ ካልወጣው ትላለች። ወይልካ ማለት ማለት ነው። እሑድ ብሎኛል። እሺ እንዴት አደራችሁ? እሺ እሺ፣ እንዴት ነሽ ቆንጆ? እኔ ቤት የሚገቡት በጣም የተከበሩ ሴቶች ናቸው። ታንቅሽ ትሞቻለሽ ማንም ቃልዬ ነይ በፈጣሪ ነይ። ቃልዬ በእናትሽ አንቺ ባለፈው ጠይቂ ያልሽኝ እዚያ ብሔር በስቼ ነው። ነይ በእናትሽ ነይ። አስገቢያት ያስፈልግ ትርኳን እኮ ነው ያስወጣት ትርኳን። ትመጣለች ትመጣለች። ባለፈው የሆነ ነገር ጠይቂ ብላኝ ጠይቂ ብላኝ እራሳሁ በእውነት ነው ሞጥቼ አላውቅም እራሳሁኝ። ነይ ነው ወድ ቃልዬ። ሰላም ናቸው ሁላችሁም። የሰላም አይነት እኮ እንደዚያ ነው። በእናትሽ ይቺ ሚራ ያስቀመጠችውና የሰላም አይነት አንድ ነው።

አረ በፈጣሪ እንደው ወረታ አንድ አንድ ጊዜ ሰው ይታዘበናል። አይደለም እንደ ሰው ሰው ግን ሲያወራ ታገጠው ነው አሎ እሱ አይደለም እኮ የፈለጉትን ነገር ሳ ሳያገኙ ሲቀር ምን የሆኑ ታለ እነሱ እንጂ ለእነሱም አስም እንጂ ሆ ጉዶች አይደለም ይወላችሁ። ይኸው ብዙም አትመናቸው። አውቆ ነው የምረነው አውቆ ነው እንጂ